በህንድ አውሮፕላን አደጋ ህይወታቸውን ያጡት አሳዛኝ የአንድ ቤተሰብ ታሪክ ዶክተር ኩሚና ባለቤታቸው ዶክተር ፕራቲክ ከሶስት ልጆቻቸውና አኩል ፕራዲያትና ጆቪ ጋር በአንድ ላይ በአውሮፕላን ስጓዙ በደረሰ አደጋ አምስቱም የቤተሰብ አባላት ህይወታቸውን አጥተዋል። ዶክተር ኮሚ ከምትሰራበት ሆስፒታል በተሻለ ስራ ወደ ለንደን እንግሊዝ አዲስ ህይወት ለመጀመር ከቤተሰቧ ጋር በጉጉ ስትጓዝ ነበር። ነገር ግን ነገ የተሻለ ህይወት ይኖረኛል፣ ነገ ከቤተሰቤ ጋር ደህና ኑሮ ኖራለሁ ብሎ ሲያስቡ ያልጠበቁት አደጋ የሁሉንም ህይወት ቀጥፎ ሳይመለሱ ቀርተዋል። ይህ አሳዛኝ ክስተት የመጨረሻ ፎቶግራፋቸውን እንደ ትዝታ ትቶ አልፏል። በጣም አሳዛኝ በርካታ ቁጥር ያላቸው እንደ ቅጠል የረገፉበት እጅግ አሳዛኝ የሂንዱ አውሮፕላን አደጋ በጣም በሚያሳዝን ሁኔታ በርካቶቹ ያረፉበትም እጅግ አሳዛኝ ነው። እንግዲህ የቤተሰብ ታሪክ ደግሞ ሙሉ በጣም አሳዛኝና ልብ ሰባሪ ታሪክ ነው። እንግዲህ የአውሮፕላን አደጋ ትናንትና በኢንዲያ መከሰቱ የምታወስ ነው። ነፍሴ ማር ሜኪነኝ ከሚጌታ ቡረን ፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ሰላም ቆዩልኝ።